አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀሊማ ድሪም ቲዩብ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤ የመጣሁት የአንድ ሰው ጥያቄ ነው። ይህም ደግሞ በህልሜ ስጮህ በጣም ስጮህ አየሁኝ፣ እና የምጮኸው የሆነ እንደ ጅን አይነት በሽታ ይዞኝ ነው እና ላይላሀ ኢላሁ ዋህደሁ ላሸሪከ ለሁ ለሁል ሙልክ ወለሁል ሐምድ እያልኩኝ ደጋግሜ ዚኪራ አደርጋለው ከዛም በጩኸቴ ነቃሁኝ፣ ይላል። ወደዚህ ህልም ትርጉም ዝርዝር ስንሄድ እንደ ኢማም ኢቢን ሲሪን አተረጓጎም በህልም ጅን ሲይዝ ማየት ወይም ደግሞ የጅን ትርጉም ብዙውን ጊዜ እንደ ፈተና ጭንቀትና ከባድ ሁኔታ ሊተረጎም ይችላል። ጅን በአጠቃላይ የሰው ልጅ ሊረብሽ ሊፈትን የሚችል በአይን የማይታይ ጎጂ ነገር እንደሆነ ይታወቃል። ስለዚህ ህልሙ የሚያሳየው በህልም አላሚ ህይወት ውስጥ ከባድ ችግር ወይም ደግሞ ጭንቀት መኖሩን ያሳያል ማለት ነው። ይህ ችግር ደግሞ መንፈሳዊ፣ ስሜታዊ ወይም አካላዊ ሊሆን ይችላል። የጅን ትርጉም ይሄን ከመሰለ የዚክሩ ትርጉም ምን እንደሆነ አብረን እንይ። በእርግጥ በህልም ተውሂድ ብላችሁ ብትጽፉ የዚክር ጥቅም ምን እንደሆነ ወይም ደግሞ ዚክር በህልም ማንኛውም ዚክር ህዝቢ ያለው ሊሆን ይችላል ላ ኢላሀ ኢለላህ ሊሆን ይችላል አላሁ አክበር ሊሆን ይችላል ስብሃነ አላህ የትኛውንም አላህን የሚያወሳ ዚክር ማድረግ በህልም ውስጥ ምን ሊሆን እንደሚችል የሚያወራ ራሱን የቻለ ቪዲዮ አለኝ ይህም ደግሞ የትኛውም አላህን የሚያወሳ ዚክር ማድረግ ካለንበት ፈተና እንደምንወጣ ወይም ደግሞ የምንወጣበት ጊዜ ቅርብ መሆኑን የሚነግረን የህልም አይነት ነው ማለት ነው። እና ይህን እሷ ያላችው ዚኪር ራሱን በቻለ የራሱ ትርጉም ስለሚኖረው አብረን እኒ ላኢላሀ ኢለሁ ዋህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሀምድ የሚለው ዚኪር ማለት ነው። በጣም ጥሩ ትርጉም ያለው ነው። ይህም ደግሞ የአላህን ሀይልና አንድነት የሚያወሳ ትልቅ ዚኪር ነው። ይሄ ዚኪር በችግር ጊዜ ወይም ከጭንቀት ለመከላከል የሚዘከር ወይም ደግሞ የሚባል የዱዓ ነው ወይም ዚክር ነው ማለት ነው። ስለዚህ የዚህ ህልም ትርጉም መንፈሳዊ ጥንካሬን ሊያመለክት ይችላል። ይህ ማለት ደግሞ በችግር ጊዜ ውስጥ ወይም ደግሞ ህልም አላሚው በችግር ባለበት ጊዜ ውስጥ ወዳላ እርዳታ መጠየቁንና በእምነት ጠንካራ መሆኑን ያመለክታል። በተጨማሪም ይሄ ዚክር ህልም አላሚው በችግር ጊዜ ለራሱ የሚከላከልበት የሚጠቀምበት ጠንካራ ጋሻ መሆኑን ያመለክታል ማለት ነው። እንደዚህ አይነቱ ህልም መዳንና እድልን ሊያመለክት ይችላል። ማለትም ህልማላሚው በችግሩ ጊዜ ይህንን ዚክር በሚልበት ጊዜ ከጅኑ ከተገላገልሽ፣ ወይም ደግሞ እንደተገላገልሽ ካወቅሽ፣ ወይም ደግሞ የትኛውንም ችግር ላይ ይህንን ዚክር ብሎ ከዛ ችግር እንደተገላገለ ካወቀ ህልማላሚው በእውነታው ዓለም የሚሰቃይበትን ችግር እንደሚገላገል ያመለክታል። ይህም ደግሞ ህልም አላሚው ካለበት የህይወት ችግር ወይም ፈተና የሚገላገለው በእምነት ጥንካሬና በኢማን ሀይል ሊሆን ይችላል ማለት ነው። አሊያም ደግሞ ይህንን ህልም ማየትሽ ውድ አህቴ በዕለት ተዕለት ህይወትሽ ውስጥ ይህንን ዚኪር እንዲታዘወትሪ መልእክት ሊሆን ይችላል። ምክንያቱም ዚኪርን ማብዛት ከፈተናዎችና ከመጥፎ ነገሮች ይጠብቃል። እናም ህልሙ በአጠቃላይ በህይወትሽ ውስጥ ችግር ቢኖርብሽም በአላህ እምነትና በአላህ ላይ ያለሽ ጥገኝነት ይህንን ችግር ለማለፍ እንደሚያስችልሽ እየነገረሽ ነው ማለት ነው። በተጨማሪ እንደዚህ አይነት ህልሞች ሲታዩ ማንኛውም ሰው ማለት ነው መጥፎና አስፈሪ ህልሞችን አስደንጋጭ ህልሞችን አይቶ እንደጨረሰ ከእንቅልፉ ሲነሳ ወደ ግራ በመዞር በግራ ትከሻ ላይ ሶስት ጊዜ በመትፋት አዑዙ ቢላሂ ሚነ ሸይጣን ብሎ ከሸይጣን መጠበቅና የእንቅልፍ ቦታን መቀየር ከነቢዩ መሐመድ ስለ ላ ለህ ወሰለም የመጣ ሱና ወይም ደግሞ ትምህርት ነው። እናም ይህንም በማለት ወይም በማድረግ መጥፎ ህልም የሚያስከትለውን ጉዳት መጠበቅ ወይም ደግሞ መዳን እንደሚቻል ነቢያችን ስለ ላ ለ ወሰለም አስተምረዋል ማለት ነው። አላሁ አለም። እናም እንደዚህ አይነት አስጨናቂ ህልሞች ሁላችሁም ብትሆኑ ስታዩ፣ ከጅንም ጋር ተያያዘ፣ ከሌላ ማስፈሪ ነገር ጋር ሲያያዝ፣ የሆነ በጣም ደንግጣችሁ፣ ፈርታችሁ፣ ተንቀጠቅጣችሁ ልክ እውነት የሆነ ሁሉ እስከሚመስላችሁ ድረስ የምትነሱት እንትን አለ የምትነሱበት የህልም አይነት አለእና እና የትኛውንም ማስፈሪና አስደንጋጭ የሆነ ህልም ስታዩ ይህንም በማለት ራሳችሁን መጠበቅ ትችላላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮዬን እስካሁን ላይክ ያላረጋችሁ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሱ። እንዲሁም የራሳችሁን ጥያቄ ካለ ኮሜንት ላይ አስቀምጡልኝ ለመፍታት ለመፍታት ሞክራለሁ። አሰላሙ አሌይኩም።